ሁለቱን ጥቅሶች ጥሩ ነው። አገናኝተ መጻፍ። አንደኛው ላይ የጠያቂው ጠያቂ ያለው ምንድነው? እግዚአብሔር ያሳድግ ነበር የሚለውን ብቻ ነው ጠቅስ ያለፍከው። ለዛ መልሱን ይርቅብሃል። እንዲቀርብህ ምንድነው፣ ጸሐፊው ጳውሎስ ነው። ምን አለ? እኔ ተከልኩ፣ አጵሎስ ያጠጣ ነበር፣ እግዚአብሔር ደግሞ ያሳድግ እንጂ፣ እግዚአብሔር ያሳድግ ነበር አይልም። እኔ ተከልኩ ማለት በቆሮንቶስ ቤተክርስቲያን ወንጌልን ሰበከ። ሰዎች በወንጌል አምነው በቆሮንቶስ ቤተክርስቲያን ህብረት አደረጉ። አጵሎስ የሚባል አስተማሪ ደግሞ ያጠጣቸው ጀመር። ከዛ ማን ያሳድጋል? እግዚአብሔር። ይሄ በየትኛውም የፍጥረት ህግ ውስጥ በመዝራትና ማጨድ ህግ ውስጥ ያለ ነው። ዘሪ ዘርቶ ሚያጠጣው አካል ካላጠጣው ዘር አያድግም። የሚያጠጣው አካል ደግሞ ከተንከባከበው ማደግ ተፈጥሯዊ ነው ማለት ነው። በቃ የእግዚአብሔር ስርዓት ነው። እግዚአብሔር ያሳድጋል ማለት ነው። ደንግጓል እግዚአብሔር ከተዘራ እና ከጠጣ እግዚአብሔር ፍጥረቱን ሁሉ ባል ያሳድጋል። ዘር ይፈራል። ይሄ ተፈጥሯዊ ስርዓት ነው። ስለዚህ እግዚአብሔር ያሳድግ ነበር። ዕብራውያን ላይ ደግሞ ከጊዜው የተነሳ አስተማሪዎች ልትሆኑ ይገባችሁ ነበር ብሎ ጳውሎስ ተችቷቸዋል። እና አማኙ የትጋነው ድርሻው ሲባል አስተውሎ ከሆነ የአማኙ ወይም የአባላቱ ድርሻ ብዙም አልተጻፈም። ጥቅሱን በደንብ ካየ ነው የአባላት ድርሻ አልተጻፈም። የቆሮንቶስን ካየ ነው ምን ይላል ጳውሎስ? ተከለ ኦኬ። አባላቱ ድርሻቸው ምንድን ነው? ጳውሎስ ሲተከል እ መተከል ቀጥሎስ? እንግዲህ ችግኝ ናቸው እንበልሽ። አጵሎስ አጠጣ። የአባላቶቹ ድርሻ ምንድን ነው ማለት ነው? አጵሎስ ያጠጣቸው መጠጣት። እግዚአብሔር ያሳድግ ነበር አጵሎስ ካጠጣ እግዚአብሔር ያሳድጋል። የአባላቶቹ ድርሻ ምንድን ነው? ጳውሎስ ስለተከላቸው አጵሎስ ስላጠጣቸው እግዚአብሔር ያሳድጋቸዋል። የእነሱ ድርሻ ማደግ ነው። በዚህ ውስጥ አስተውለ ከሆነ አባላቱ ባያድጉ ተጠያቂው ማነው ነው። ዕብራውያን ላይ የተተቹበት ምክንያት አለማደጋቸው ሲሆን ያላደጉበት ምክንያት ግን አይደለም የተጻፈው ቆሮንቶስ ላይ ነው። ያላደጉበት ምክንያት ያላደጉበት ምክንያት ምንድን አንድ ችግኝ ትተክለዋለህ፣ ካላጠጣኸው ወንዝ ወርዶ ውሃ ጠጥቶ ይመለሳል ይመለሳል? ችግኝ ተከልከው፣ አንተው ራሴ ተከልከው፣ ካላጠጣኸው ወይም ሌላ የሚያጠጣ አካል ካልተቀጠረለት ችግኝ ወንዝ ደርሶ ውሃ ጠጥቶ ራሱን አያሳድግ። አባላት በወንጌል ይተከላሉ። ከዓለም ተጠርተው ይመጣሉ፣ በወንጌል ያምናሉ። እግዚአብሔር እንዲያድጉ ከአጵሎስ የሚጠይቀው ነገር አለ፣ ከአባላቱ አይደለም ከአጵሎስ። በመዝራት በማጨድ ሕግ ውስጥ ግን ዘሪ አለ፣ አጠጭ አለ፣ አሳዳጊ አለ። አሳዳጊ ቁጭ ብሎ ይጠበቃል። ማንን አጠጭው? ራ ጠጣ ራ ጠጣው ይላል። ለዚህ የቆሮንቶስ ክርስቲያኖች ጳውሎስ ተከላቸው፣ ተተከሉ፣ አጵሎስ አጠጣቸው፣ ከዛ እግዚአብሔር አሳደጋቸው። የእነሱ ድርሻ ሲተከሉ መተከል፣ ሲጠጡ መጠጣት፣ እግዚአብሔር ሲያሳድጋቸው ማለት እና ባያድጉ ማን ነው በዋነኛነት ተጠያቂ? ባያድጉ ተጠያቂው ማን ነው? ገምቱ፣ እስቲ ገምቱ። ጳውሎስ፣ አጵሎስ ወይስ እግዚአብሔር? የቆሮንቶስ ክርስቲያኖች ባያድጉ ዋነኛ ተጠያቂ ማን ገምቱ? ጳውሎስ፣ አጵሎስ፣ እግዚአብሔር። ተካዩ ተክሏል። አጠጪው ክፍል ማጠጣት አለበት። ምን ማጠጣት አለበት? አባላቱን ዘይት ነው። እኛ አገር ችግሩ ይሄ ነው። አባላት ዘይት ነው። አንድ ችግኝ ከተከልከው በኋላ ውሃ አታጠጣው፣ ሳታጠጣው ዘይት ብትቀባውስ በየቀኑ እየሄድክ እጅ እየጫንክበት ማለት እየቀባው ይደግ እንጂ ሰስኔም መውጣት ይሆንልሃል፣ ማደግ ይሆንልሃል፣ ያልቅ ስትቀባው ብትል ምንድንም ይሆን ያድጋል? አያድግ፣ አያድግ። ምንድን መጠጣት ያለበት ውሃ ውሃ ምንድን ነው? ዮሐንስ 15 ቁጥር 3 ኤፌሶን ምዕራፍ 5 ከቁጥር 25 አምስት ገደማ ላይ ውሃው ምንድነው? የእግዚአብሔር ቃል። በእግዚአብሔር ቃል ውሃ ካልጠጦ ሲጸልይ ብትል ተሰልፎ ዘይት ብትቀባው ብትል፣ ከዚህ ፊት ነግራችኋለሁ። ያው ምሳሌዎች ይደጋገማሉ፣ ቻሉኝ። እና እንዲህ ህቴ ቤት ስንገባ እዛ ዛሬ እግዚአብሔር አወጣኝ አለችን። ጌታ ረዳኝ አወጣኝ። እንደው ዛሬ ከምን አልኳት። ፓስተሬ አለችን፣ ዛሬ ዘይት መቀባት ቀን ነው ብሎ ይቀባ ይቀባና፣ አንዳንዶቹን ሀቤ ብሎ ባፋቸው ያጠጣል አለች። አንዳንዶ ያይና፣ ማለት ተቀብቶም አላድግ ሲል ሰውየው እስቲ ድንገት ከጠጡ ካደጉ ብሎ ማለት ነው። ከዛ ቀፈሯለች እኔ ጋር ሲደርስ እንዳጠጣኝ ጌታ ወርዳኝ ጌታ ወርዳኝ። አቶጭም እንዴ ከማላ እንደ እያየኝ እኮ ነው። እና ጌታ ረዳኝ ጸሎቶኝ ሰማለች። እኔ ጋር ሲደርስ ቀብቶኝ አለፈ። ሎክ ዘይት ብትቀባው ብታጠጣው ችግኝ አያድግም፣ ዘር አይበቅልም። አንድ የበቆሎ ዘር ብፌ ላይ አስቀምጠው፣ ብፌ ላይ አስቀምጠው፣ ሶፋ ላይ አስቀምጠው፣ ማለት ጸጉሩን አበጥረህለት ከፈለገ ጀረደደ ብትልበት ምንም አያድገም። ውስጡ ውስጡኮ ዘር አለች ትንሽዬ ነጭ ዘር አለች። ውሃ ብታገኝ ኖሮ ብዙ ነገር ምትደርስ ማለት ነው። ዘይት ብትቀባው ብትል ምናምን ምንድነው ሚሆን? የሚያብለጨልጭ በቆሎ ነው ሚሆን። ዘይት ስለተቀባ አዋራ ሚስብ በቆሎ ነው ሆን። ከዛ ውጪ ምንም ግን፣ እየተነጫነጨም እያዘንም እየደበርከውም አፈር ውስጥ ከተዋል ጭቃ ውስጥ ከትተዋል። በዛ ደግሞ ውሃ ታጠጠዋል። ከቃሉ ማዕድን ይካፈላል። ከዛ ከአስር ዓመት ከሀያ ዓመት በኋላ ያመሰግንሃል ማለት ነው። አሁን አያመሰግንም። አሁንማ ረገጥከኝ፣ አንደባለልከኝ ነው። ግን ከሆነ ዓመት በኋላ ያመሰግን ይችላል። ያ ነው የእኛ ድርሻ፣ አስተማሪዎቻችን እንዲያስተምሩን መጎትጎት ነው። ወይም ደግሞ የእኛ ድርሻ ከጊዜው የተነሳ ህጻኑን እንዳንቀር ትምህርት ያለበት ቦታ መፈለግ ነው። መፈለግ ነው። ቤኒንን አብያተ ክርስቲያናት ከሰሱት። አንድ ጊዜ ቤኒንን ታቁታላችሁ። ፓስተር ቤኒን ከሰሱኝ አለ። ለምንድን ሲባል ሰዎች ሁሉ አንተ ጉባኤ ይመጡና እዛው ይቀራሉ። ስለዚህ በቃ ብለው የአገሩ ቸርቾች ከሰሱኛል። እኔ ምን ላርጋል? የእኔ ቤተ ክርስቲያን በሩ ሰፊ ነው አለ። በሩ ማለት ግቢው ሳይሆን ገብቷቸው ለሁሉም ነዋል። በሩ ሰፊ ነው። ከዛ በኋላ ሲመጡ ከእናንተ ሲመጡ ቀጫጫው ነው ይመጣሉ። በጎች ይመጡና ይበሉ ይበሉና ይወፍራሉ። ከወፈሩ በኋላ ሊወጡ ሲሉ አይወጡም። እንደዛ የሆኑ ነው እየቀሩ የተቸገርኩት እንጂ እኔ ክፋት አስቤ አይደለም አለ። እና እንደዛ ነው መንጋ ሲበላ ይወፍራል። ከወፈረ ደግሞ ከአካባቢው ብዙ መንቀሳቀስ አይፈልግም። ለምለም ሳር ካለ እዛ ነው የሚውለው። የመንጋ ባህሪው ለምለም ሳር ነው እና እየፈለገ እየፈለገ ሄዶ አገርም ቀይረ ሌላ አገር ስትሄድ ሁሉ ጊዜ የሚደውሉልን ልጆች አሉ ጌታ አባቴ ልግባ፣ እንደ የምታውቀው ቸርች አለ ይሉኛል። አይ እኔ ማውቀው ቸርች የለም። ግን በአንድ ጊዜ ሮጠ የሆነ ቸርች አባላቱ የሆነ ቸርች ሮጠ እንደገባ ዲያቆኑ ቀረብ ብሎ እንዴት ነው ሰላም፣ አዲስ አባል ና፣ መንግስት ሰራተኛ፣ ነጋዴ? አይ እኔ ተማሪ ነኝ። ኦኬ ምንድን ነው መንግስት ሰራተኛ፣ ነጋዴ? መንግስት ሰራተኛ። በቃ ስትወጣ እናገኝ፣ አባልነት እኮ ነጋዴ ከሆንክማ በቃ ስትወጣ እናገኝ ሳይሆን ቤት ድረስ እንመጣለን። ቤትና ድርስ ሁሉ ሊሉ ይችላል። አባል ይደረጋል ማለት ስለዚህ፣ ምንድን ያ አባል ያደርጓል። እዛ ይቆልፉሃል። ትምህርት የላቸውም። አምጣ ነው አምጣ ነው። መንፈስህም ስጋህም ይከሳሉ። ስለዚህ ምላቸው ምንድን ነው? በአንዴ የሮጠ የሆነ ቸርች አባላቱን፣ እንደው ቅርቤ የተገኘ ቅርብህ የሆነ ቤተ ክርስቲያን አትሂድ፣ ወደ መጽሐፍ ቅዱስ የቀረበ ቤተ ክርስቲያን ሂድ ይላል። ይሰማል። ቅርቤ ነው ብለህ አይደለም መግባት ያለብህ። ያ ቸርች ለመጽሐፍ ቅዱስ ቅርብ ነው ወይ በቅርቤ ነው ብለ ገብተ ሌላ ነገር ሊፈጠር ይችላል። ጌታ የሚያዝንበት ማህበር ሊሆን ይችላል። አገልግሎቱ፣ ዶክትሪኑ፣ አስተምሮ ሁሉ ኑፋቄ ሊሆን ይችላል እና ለመጽሐፍ ቅዱስ የቀረበ ከዛ አንዳንዶቹ እግዚአብሔር ይረዳቸውና ጥሩ ትምህርት ያለበት አገኘን ይላሉ። አንዳንዶቹ ሲጨ እንደ የታባት በቃ አጣው ሲሉ በቃ ዝም ብለ ምንም ቢሆን የድሮቹ ይሻላሉ ይድ ሙሎ ወንጌል በመካን ሱስ ገባ ቢያንስ ትልልቅ ሰው አለ ሽማግሌዎች አሉ ፍንዳታ ቁጥሩ ትንሽ ነው። ቢያንስ አስተዳደር አለ፣ ቢያንስ ዲስፕሊን አለ፣ ቢያንስ ኦርደር አለ። ቢያንስ ማለት በቃ ሂዱና የድሮቹ ትልልቆቹ ጋር ገባላለሁ። ቢያንስ አንተ ልጅ ምነው ጠፋ እቺ ምንህ ነች በሉ፣ ልጄ ቶሎ ተጋቡ ምናምን የሚሉ አባቶች ያሉበት ይሻላል። ያ የራሱንም መቅ አንተም ማን እንደሚመራጣቅ ተሰብስቦ የፍንዳታ መዓት በቃ ከዛም ምን አይነት ፍንዳታ መጨረሻ እንደሚፈጠር አስብ ቸርቹ ላይ